ምልክት ይሆንላቸዋል ህጻን ተጠቅልሎ፣ ይህም ምልክት ይሆንላቸዋል ሕፃን ተጠቅልሎ በግርግም ተኝቶ ታገኝቷላቸዋል። ይህ የተኛው ህጻን ማን ነው ተጠቅልሎ? ይሄ ኢየሱስ ክርስቶስ እግዚአብሔር በጨርቅ ተጠቀልለዋል፣ በግርግም ይተኛል። የሚተኛ አምላክ ነው እግዚአብሔር። ያ በስብህን ነው፣ ይተኛል እግዚአብሔር የሰማይና ቁጥር አንድ ላይ ሊገርዙትም ስምንት ቀን በሞላ ጊዜ በማዕፀን ሳይረገዝ በመልአኩ እንደተጠራ ስሙ ኢየሱስ የተባለ ይላል። በስምንተኛው ቀን ሊገርዙት የነበረው ማንን ነበር? ማን ነበር ሊገርዙት የነበረው? ሳይገረዝ በመልአኩ እንደተባለ ሳይገረዝ ሳይሆን ሳይረገዝ ሳይረገዝ ብላምበ አ ሳይረገዝ ያ። እሺ ማን ነው ይሄ? በስምንተኛው ቀን ሊገርዙት የነበረው ኢየሱስ ነው። ኦኬ ጥሩ። እግዚአብሔር ነው ሊገርዙት የነበረው በስምንተኛው ቀን ያ ነው ምንም ሊሆን ይችላል እኮ ኦኬ። ቁጥር 4 ላይ ገባ ለሙሴ ገመንጻት ወራት በተፈጸመ ጊዜ በጌታ ገናት ማጽን የሚከፍት ወንዱሉ ለጌታ የተቀደሰ ይትባላል ተብሎ ለጻፈ በጌታ ፊት ሊያቆሙት፣ በጌታ ሕግ ሁለት ጫኑትና ዋነሶች እንደተባለ መስዋዕት ሊያቀርቡለት ወደ ኢየሩሳሌም ወሰዱት አለ። በማፊት ሊያቆሙት ነው ወደ ኢየሩሳሌም እና ዮሴፍ እህ እህ በማፊት ሊያቆሙት ነው የወሰዱት ማርያም እና ዮሴፍ ጻኑን አራት ላይ ሁለት ሀያ አራት ላይ ኦኬ። በማ ፊት ሊያቆሙት ነው የወሰዱት፣ በጌታ ፊት ሊያቆሙት እኮ። ማን ነው ያጌታ? ወደ ኢየሩሳሌም የወሰዱት ማንን ነው ሊያቆሙት የወሰዱት? ኢየሱስን ነው። በማ ፊት ሊያቆሙት ይላል፣ በጌታ ፊት ሊያቆሙት። ማን ነው ጌታ የተባለው? አምላክ ነው። ጌታ የተባለው ማን ነው? እሱ ማን ነው? ያልተገለጠው አምላክ ስለዚህ ያልተገለጣ አለ የተገለጠ አለ። ሁለት ናቸው ማለት ነው። ሁለት ናቸው ሁለት ናቸው ሁለት ናቸው ሁለት ናቸው። ታይም ይሄ ያ ያ። ስለዚህ አብ ነው ስትለው የነበረው ነው። አሁን አብን ነው በጌታ ፊት ሊያቆሙት ይዞት ሄዱት። አብን ነው በጌታ ፊት ሊያቆሙት የወሰዱት፣ በስብን ነው አዎ። ያ ችግር የለውም። እዛው ላይ ሉካስ ወንጌል ምዕራፍ ሁለት ላይ ቁጥር ሀምሳ ሁለት ላይ አውጪለት። አሁን እኮ ምን እያደረክ እንደሆነ ታውቃለህ ማለት ነው። የሚሰማኝ ማለት ነው። በጣም እየለፋህ ነው የምታስረዳኝ፣ እና በጣም ጥሩ የምታስረዳ ሰው ይማራል። አይ ሰው ቁጥር ሀምሳ ሁለት ላይ የሆነ ነገር ልናገር፣ ችግር የለውም። ሳይም እኮ የለኝም። ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያደገ ነበር ይላል። በማፊት ነበር የሚያደገው የነበረው በእግዚአብሔር ፊት። ስለዚህ እግዚአብሔር የተባለው ማን ነው? እዚጋ እግዚአብሔር የተባለው እግዚአብሔር ማን? እኮ በማፊት ነው የሚያድርገው። የሚያድርገው ማን ነው? በእግዚአብሔር ፊት ነው የሚያድርገው። አዳጊውና የሚያድርገው በማፊት ነው። በሰው እግዚአብሔር ነው እያደገ ያለው። እሺ፣ በማፊት ነበር ሲያድርገው ማለት ነው። በሰው ነበር፣ በማፊት ነበር ሲያድርገው በእግዚአብሔር ፊት በእግዚአብሔር ፊት ይህ ይሄኛው በስጋ የለበሰው እግዚአብሔር ሲያድግ ስጋ ባልለበሰው እግዚአብሔር ነው ፊት ነው ሲያድግ የነበረው። ምን አልከኝ? ስጋ የለበሰው እግዚአብሔር ያደገው ስጋ ባለበሰው እግዚአብሔር ፊት ነው ሲያድግ የነበረው። ስለዚህ ስጋ የለበሰ እግዚአብሔር አለ፣ ስጋ ያልለበሰ እግዚአብሔር አለ ማለት ነው። በስጋ የተገለጠ አለ ስጋ ያደረገ ማለት ነው እኛ የምናየው በእስራኤል የሚገኝ አለ። ከዛ ደግሞ በመለኮቱ አጽናፍ ዓለምን የሚያስተዳድር አምላክ አለ ሌላ? አዎ ሌላ አጽናፍ ዓለሙን የሚያስተዳድረው የማይተኛው፣ የማይበላው ከድንግል ማርያም ያልተወለደ ደግሞ ሌላ አለ አይደል? ሌላ አለ ማለት አይደለም። እንደዛ እንደዛ አይደለም። ማርያም ያልተወለደችው አለ። ማርያም ያልተወለደችው አለ እግዚአብሔር የሚባል እኮ አይደል እንዴ? አብ የሚባለው አይደለ? ማርያም ያልተወለደችው እኮ እግዚአብሔር እግዚአብሔር አብ የሚባል እኮ ሌላ አለ። ማርያም ያልተወለደችው አይደለ? አልገባኝም። ማርያም ያለደደችው እግዚአብሔር አብ የሚባል አለ አይደል? አሁን እግዚአብሔር ወልድ የሚባለው እዚህ ጋር ይሄ ስጋ የለበሰው እግዚአብሔር አለ። ከዛ ደግሞ ማርያም ያለደደችው ደግሞ እግዚአብሔር አብ የሚባል አለ፣ ያለ ነው ማለት ነው። ሰብጀክቲቭ እና ኦብጀክቲቭ ፋክት አለው። ሰብጀክቲቭሊ እንደዛ ነው። ትክክል፣ ትክክል። ስለዚህ ያለ ባለቤት እና ተሳቢ አለ ማለት ነው። ትክክል። አሁን ምንድነው ሶስተኛ ደግሞ አለ፣ ሌላ ደግሞ አንድ ከ እንትን ኢየሱስ በ በተወለደበት ሰዓት ላይ ያልተወለዱ ሁለት አሉ። አይደለ ይቀሩ። ያልተወለዱ ከማርያም ያልተወለዱ ሁለት ናቸው ያሉት። ይቀሩ እግዚአብሔር መንፈስ ቅዱስ የሚባል አለ፣ ሌላ ሶስተኛው ሶስተኛው አለ። ስለዚህ እንትን የሆነው ስጋ የለበሰው ሲበላ በነገራችን ላይ ስንት እግዚአብሔር ነው ያለው? አጠቃላይ ስንደምራቸው አንድ እግዚአብሔር ነው ያለው። በጣም አሪፍ። ራሱ ማለት ነው ታይም ሰውን አደለ ሰውን አይደል? አንተ ዛራ ምንድን ናት ይቺ? ዛራ ከዚህ በትልቁ የሆነችው ምንድን ናት? ሰውን አንተ፣ ኦኬ እኔ፣ ስንት እኔ? ምንድነኝ እኔስ? ሰውን አንተ፣ እኔ አንተ ዛራ፣ ስንት ሰዎች ነን? ሶስት ሰዎች። ለምን እንዴ? ምንነታችን በምንነት ስንት ነን? እ በምንነት ስንት ነን? በሰውነት አንድ ነን። ስለዚህ ስንት ሰው ነን? የምን ነው ነው? በአካል ሶስት ነን፣ በሰው ደግሞ አንድ ነን። ስለዚህ ስንት ሰው ነን? እኔ አንተ ዛራ፣ አንድ ሰው ነን። አንድ ሰው ነን ሦስት ሰው አንባልም አይደለ? ያ ሦስት ሰው ከተባለስ ምንድን ነው የሚሆነው? ይሆነው? ልክ ነው ልክ ነው ያው እኮ ሦስት ሰው ከተባለስ ትክክል ነው? እህ ሦስት ሰው ከተባለም ትክክል ነው ሦስት ሰው ነን ለምን ሦስት ሰው ይሆናል እንዴ በአካል እኮ ነው የምንለያየው በምንነት እኮ አንድ ነን አንተም ሰው ነህ ዛራም ሰው ናት እኔም ሰው ነኝ በአካል ነው እኮ የተለያየ ነው በሰውነት አልተለያየንም ስለዚህ በሰውነት ስንት ሰው ነን አልገባእንዴ እኔ አንተ ዛህራ በምንነት ስንት ነን? ምንድ ነው ምንነት የምትለው? አንተ ምንድን ብትባል ሰው ነኝ ትላለ። ዛራም ምንነሽ ብትላት ሰው ትላለች። ወይድ ኔ የምጠይቀ ምንድነ ብትለኝ ሰው ላለሁ። ስለዚ በምነት ነን፣ አንተም ሰው ዛራም ሰው ናት እኔም ሰው ነኝ። በምነት አንድነን፣ በማንነት ነው የተለያየ ነው አይደል? በማንነት ታይም፣ ወይድና ዛራ የሚባሉ ሶስት ማንነቶች አሉ ኦኬ ስለዚህ ስንት ሰው ነን እኔ አንተ ዛህራ ስንት ሰዎች ነን አንድ ሰው አንድ ሰው ሶስት ሰዎች አይደለንም አደለ እሺ ዳንኤል ሶስት ሀያ ሶስት ላይ ያውጭለት እስቲ ዳንኤል ሶስት ሀያ ሶስት ላይ ያውጭለት ጎበዝ ነው ስላሴ በደምብ ነው የገባኝ ዛሬ ይህ ጃቢር የሚባል ልጅ አለ ብታይ አንድ ጃቢር የሚባል አለ እሱ ነው ዝም ብሎ እያደነጋገረን እንጂ እንዳንተ አይነት አሁን እንደዚህ ስላሴን ቢያስረዱን ጥሩ ነበረ እዚህ ጋር እስቲ አንብቦ ምን ይላል እነዚህ ሶስቱ ሰዎች ይላል ሲድራቅ ሚሳቅና አብድናጎም ታስረው በሚነድሳት ውስጥ ጣላቸው ይላል። አናኒያ ዛሬና ሚሳይ የሚባሉ ስንት ሰዎች ናቸው? እነዚህ ሶስት። ለምንድን ነው ሶስት ሰዎች ያላቸው ሶስት ናቸው። አይ፣ ሶስት ለምን ሶስት አላቸው? በምንነት አንድ አይደሉ እንዴ? አይ፣ ዶንት ኖ አላውቅም። ለምን እኮ በአካል ስለተለያዩ ነው ሶስት ያላቸው። ያ እዚህ ግሩፕ ላይ ስንት ሰው አለ አሁን፣ ብትጠየቅ ስንት ሰው ነው መልስ? 8 ሰው አለ። ለምን ያደረገ ምናችን ነው አካላችን ነው አይደል? በአካል ስለምን ይለያይ ነው በማንነት አይደል? ከሰማይ በላይ ስንት አካል አለ ፍጥረትን የፈጠሩ ስንት አካላቶች አሉ ከሰማይ በላይ? ሶስት አንድ፣ ሶስት ምን ሶስት አንድ ምን ሶስት ምን? ሶስት አንድ ነው የሚጠራው ራሱ እንደዛ ተብሎ ነው። ሶስት አንድ አንድም ሶስትም የሆኑ ማለት ነው አምላክ አለ። አንድም ሶስትም አይደለም ሶስት አንድ እኮ ሶስት አንድም ሶስት ናቸው ማለት ነው። አይሆንም እንደዛ። በምንድን ነው ሶስት የሆኑት? እህ በምንድን ነው ሶስት የሆኑት? በፈንክሽን በአካል ማለት ነው አይደል? በፈንክሽን በፈንክሽን ፈንክሽን ምንድን ነው? ግብር በአካል ስንት ናቸው? አንድ ናቸው። በአካል አንድ ናቸው። አረ ወይኔ! አረ ወይኔ! ወይኔ! በአካል ስንት ናቸው? ይሁል እንዴት እንደሆነ ታቃል። አሁን አንተ ስለ ስላሴ ልትናገር ነው አይደለም? ስላሴ ማለት አንደኛው የሚኖረው አንደኛው በመኖሩ ውስጥ ነው። ማስረጃ ስተኛ አንደኛው በመኖሩ አሁን ለምሳሌ ወልድ ሲሞተ ማስረዳ አንችልም ይሄን አይችልም ይሄ የሰው አእምሮ ማለት ነው። ከሰው አእምሮ ውጭ ነው ይሄ ነገር እውነት ነው። ውጭ ነው የሆነ። ይህ ምልክት ይሆንላቸዋል ህፃን ተጠቅልሎ